ሰላም ሰላም ቤተሰብ፣ የሩዝ ከብሳ መጥቁጥ አሰራር ላሳያችሁ ነው። ሩዝ ዶሮ ቆዳ የተነሳ ነው የሚሆነው መጥቁጥ ስለሆነ፣ የተፈጨ ቲማቲም፣ በሀራት ከብሳ እና ደግሞ መሸከል፣ ይሄ ማለት ነው ማጂ፣ የተከተፈ ሽንኩርት ያልተፈጨ ባህራት ሁሉም አይነት አለው፣ ግን እኛ እና በዛም ብትነሹ ነው። ፍልፍላ፣ አስወድ፣ ከሙን፣ ዘይት፣ ሰልሳ፣ ጨው፣ ማጅ። ከዛ ደግሞ እያቁላላ ንታ ያላችሁ ጠብቆ የትም እንዳትሄዱ ምክንያቱም ብዙ ዘይት የሚያስፈልገው ከዛ ዘይቱ ብረት ድስት ሞክረው ነበር። ዘይቱም ይሞቃል። ከዛ ጠብቁ፣ አቁራችን ስንጨርስ እንመጣለን። ሽንኩርቱ ቀይ መሆን አለበት። ለዛ ነው ረጅም ሰዓት የሚሰየው። ይሄ ደግሞ ባህራት ለማድረግ እንዲመቼ ነው ከሙን በሃራት፣ በየ አይነት ከዛ ይሄ ከዝብራ፣ ይሄ ደግሞ ማጂ ፍልፍል አስወጥ። ይሄ ታጥቦን ሩዝ ኦሬዲ። አሁን ዶሮ ነው። ሽንኩርት መጥቆር አለበት

ይህን ይመስላል አሁን ውሃሉ የሚጨምር ነው። ግን ሰዓቱ ስለሄደብን ነው። ላይ መቆየት ይችላል። ውሃው በዛ እንደመንም ከብሳ አይደለም ይሄ ውሃ ይወስዳል። እናጫው እንዝጋውና ከአስር ደቂቃ ከአስራ አምስት ደቂቃ በኋላ እመጣለሁ። ጠብቁ፣ የትም እንደትሄዱ። ዛሌ አሁን ዝንከፍተው ነው። ይህን ይመስላል። አሁን ሩዝን ጨምር ነው። ሚሊዮን ይመስላል። ውሀው እንደነገርኳቸው ትንሽ በዛ ማለት አለበት። በጣም ነው የሚጠጣው ውሃ። ከዛ የሚፈልግ ሰው ነው ድንች የሚጨምረው። የማይፈልግ እንደተጨምረው ደግሞ እንደያያዝ ዘይት ትንሽ በቃ አሁን እንዘጋዋለን። ዘጋነው አሁን ከአስር ደቂቃ በኋላ ደግሞ እንከፍተዋለን። ሲያልቅ እንገናኝ ዋለን አሁን ከአስራ አምስት ደቂቃ በኋላ አስራ አምስት ደቂቃ ግዴታ መቆየት አለበት። ከእዛ ይሄት ግዴታ መብረድ አለበት። ስለቸኮል ነው እኛ ስለቸኮል ነው። አያቸውት እንደዚህ ነው። ውሀ ያለው ሩዝ ነው።